ውድና እየተከበራችሁ የኢትዮ ኮሜዲያ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ምንም አይልም፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው፣ መልካም ነው። እንዴት ነበረ ቆይታ ቪዲዮ ትንሽ ከበሰጥኩኝ ዘግየት ብያለሁኝ እና ዛሬ እንደተለመደ በጣም ውብ በሆኑ በቤት እቃዎች በተለያየ ከለር በተለያየ ዲዛይን ዘመናዊ በሆኑ እቃዎች ወደ እናንተ መጥቻለሁ ማለት ነው። እንደምትወጥ ተስፋ ያረጋለኝ። ሲጀመር እቃዬን በጣም ወዳችሁ እና ፈቅዳችሁ እየገዛችሁ ያላችሁ ውድና የተከበራችሁ ኤርትራውያኖች እና ኢትዮጵያውያኖች ያው አላችሁ ማለት ኤርትራውያናችሁ ኢትዮጵያ ውስጥ ያላችሁም አላችሁ ምታበረታቱኝም እንድዛው፣ ውድ ከስተመሮች ኤርትራውያኖች፣ የታቢያኖች እጅግ አድርጌ አመሰግናለሁኝ። እና እንደዚህ ዘመናዊ የሆኑ እቃዎችን ውብ የሆነ በጣም የሚያምሩ እቃዎች ናቸው። እውነት ያምራሉ እቃዎች። እናንተም ደግሞ የራሳችን ሀሳብ አስቀምጡን። የማያምር እቃ ውስጥ ያልተቀበለ ከስተመር ይወደዋል ብዬ የማላሰብኩትን እኔ ያለው ደርኩትን እቃ አልለቅላችሁም ወይም ይዤ አልመጣም ማለት ነው። እቃው በጣም ውብ የሆኑ እቃዎች ናቸው። እንደምትወጡት ታሳረጋለሁኝ። ውድና የተከበራችሁ የኢትዮ ኮሜዳ ቻናል ቤተሰቦች፣ አብዛኛው ደግሞ እነዚህ እቃዎችን ኢትዮጵያ ውስጥ አይገኙም ብዬ አስባለሁኝ። ግን ባለውበት ሀገር ብቻ ነው ይህንን እቃ ላደርስ የምችለው እና ሁሉ እቃ ኢትዮጵያ ውስጥ አይገኙም። ስለዚህ ይህንን እቃ እኔ ባለበት ሀገር ብቻ አሁን እነዚህን ከዚህ በፊት የለቀኳቸው ቪዲዮዎች ሳይሆኑ አሁን እነዚህ የማሞቂያ እቃዎች አብዛኛው በስደት ላይ ባሉበት ሀገር ነው የሚገኙ። ስለዚህ አንዳንድ እቃዎች ደግሞ ኢትዮጵያ ውስጥ ያሉ እቃዎችንም በዚህ ውስጥ አሉ፣ እነሱንም ናግራቸዋለሁ ማለት ነው። ስለዚህ ውድና የተከበራችሁ የኢትዮ ኮሚዳ ቻናል ቤተሰቦች፣ ይህ ኢትዮጵያ ውስጥ አለ እቃ እንደነገርኳችሁ፣ እኔ ከዱባይ ወደ ኢትዮጵያ አልክም በካርጎ ወይም በእንትን ማለት ነው፣ በኦርደር አልክም። ለወደፊት ግን አስቤያለሁ በእግዚአብሔር ፍቃድ እግዚአብሔር ከረድ ይረዳኛል ይ ከረዳኛ ይባለም ይረዳኛል። እሱ ያለ እሱ ማንም የለኝም እግዚአብሔር ብቻ ነው ለእኔ አለኝታዬ፣ መከታዬ፣ ጋሻዬ፣ መተማመኛዬ፣ ተስፋዬ፣ የመኖር ምስጢሬ የምለው እግዚአብሔርን ነው እና እግዚአብሔር እየረዳኝም ነው። አሁንም ይረዳኛል። ስለዚህ ለወደፊት ደግሞ በሰፊው እንነቃ። በተለይ በስደት ያሉ እህቶች እነዚህ አይነቃ ለእንደዚህ አይነት እቃ ብለው ብዙ ዋጋ ስለሚከፍሉ ገንዘባቸውን አውጥተው ድካም አለ፣ ጉምሩክ ላይ መንገላተት አለ። ሰውን ግዙ ብለው ደግሞ ሰው የልባቸውን እንደርሱ የማይገዛ አለ። አገር ቤት ደግሞ እንገዛለን ብለው ገንዘብ ይዘው ገብተው እቃውንም ሳይገዙ ገንዘባቸው እንዲሁም የሚያልቅባቸዋልና፣ እኔም እየተጠቀምኩኝ ለስደተኞች ለእኔ ቢጤዎችም ደግሞ እየጠቀምኳቸው ስራዬን በሰፊው ሰራለው የምለው እቅድና አላማ አለ። እግዚአብሔር ደግሞ ይረዳኛል። ውድና የተከበራችሁ ዛሬ እንደዚህ ውብ የሆነው በጣም የሚያማምሩ ከነ መክተፊያ ከነ ማማሲያ ከነ ጆክ ምንም የቤት እቃ የሚባል ነገር እያስቀረው አይደለም። ወደ እናንተ በየጊዜ የተለያየ ዘመናዊ የሆኑ እቃዎችን ይዤላችሁ እየመጣው ነው። ትንሽ ደከም ብሎኛል፣ ደክሞኛል። ድምፄ ቀዝቀዝ እያለ ነው። በእስኪ በእንትን ስፒከር አልተጠቀምኩም። እና እነዚህ አይነት ድስቶችን እንደነገርኳችሁ ስታጥቡ ስታማስሉ ፕላስቲክ በሆነ ነገር ስታጥቡ በስፖንጅ ብቻ ማጠብ አለባችሁ። እና ውድና የተቀበቀው በጣም ኳሊቲ ነው፣ ምግብ በጣም ነው የሚያጣፍጠው። ስለዚህ እነዚህን እቃዎችን በተለይ ደግሞ የማሞቂያ እቃዎችን አብዛኛው በርከት አድርጌ ይዤላችሁ የመጣውን ዛሬ ማሞቂያዎች በጣም የሚያማምሩ ውብ የሆኑ ዘመናዊ የሆኑ እቃዎች ናቸው ውድና የተከበራችሁ የኢትዮ ኮሚዳ ቻናል ቤተሰቦች ማንኛውም አሳብ አስተያየት ካለ በኮሜንታችሁ ማስፈራችሁ እንዳትረሱ ኮሜንታችሁ የእናንተ ሀሳብ አስተያየታችሁ ለእኔ ይጠቅመኛል ከዛም ባሻገር ደግሞ ይህ ቻናል ወደ እናንተ ሲደርስ ላይክ ሰብስክራይብ ሼር በማረግ ኮፒ በማድረግ አበረታቱኝ ይከፈልበት መርን እንዴ ያው አጋጣሚ ስታዩ ቻናሌ ቫናር እንዲወጣ የራሳችሁ እንትን ያስፈልገኛል ፑሽ ማድረጋችሁ ያስፈልገኛል። እና ሰው ለሰው መድኃኒት ነው። ፑሽ አርጉኝ፣ ግፉኝ ወደ ትልቅ ደረጃ እንድደርስ ወዳለምኩት አላማይ እንዲደርስ የእናንተ ድጋፍና ብርታት ያስፈልገኛል፣ ከእግዚአብሔር በታች። ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች እንደዚህ ውብ የሆኑ የ ውሃና ወይም የብርጭቆ የሲዲ ማቅረቢያ እንደዛው በዘመናዊ መልኩ በተለያየ ከለርና ዲዛይን በየጊዜ ለየት ያለ የቤት እቃዎችን እንደ ልብስ ዘመናዊ የሆኑ ፋሽን የሆኑ የቤት እቃዎችን ይችላችሁ ምመጣ ይሆናል። ዋው የሚያስብሉ ቢፌ ውስጥ ስታስቀምጡ ውበት ድምቀት የሚሰጥ ወታችሁ ገብታችሁ ስታዩ በጣም ደስ የሚል ስሜት እንዲሰማችሁ የሚያደረግ በተለይ ሴቶች እንባል እኛ የቤት እቃ እንወዳለን። ገበያ ስንወጣ እቃ ካየን ገንዘብን በቃ ምንም ብለን እናስብም፣ እናወጣለን፣ እንገዛለን። እና ስለዚህ እቃዎችን ስንገዛ እንደዚህ ውብ የሆኑ በጣም የሚያማምሩ ኳሊቲ የሆኑ እቃዎችን ገንዘብ ወጣችሁ ከገዛችሁ አይቀር ቤታችሁን በጣም የሚያደምቅ ኳሊቲ የሆነ ጠንከር ያለ እቃ ከገዛችሁ አይጸጽታችሁም። እቃውን ደግሞ ከዚህም ባሻገር እቃ መግዛት ብቻ ሳይሆን አያያዝ ያስፈልጋል። እቃ በጣም ተወዷል በተለይ በኢትዮጵያ ውስጥ። ስለዚህ እናንተ ገንዘባችሁ ፉጭ ጨርግታችሁ አልበላም፣ አልጠጣም፣ አልለብስም ብላችሁ ከገዛችሁ አይቀር የእቃ አያያዝን ካልቻላችሁበት መግዛቱ ምንም ቁም ነገር ትርጉም የለውም ማለት ነው። እና እቃ ዋናው ነገር አያያዝ ያስፈልጋል። አስተጣጠብ፣ አያያዝ፣ አቀማመጥ እና ያስፈልገዋል ና ይህንን ታሳቢ ያደርግታችሁ ግዙ ማለት ሁሉ ጊዜ እቃችሁን እንትን አድርግታችሁ ከኔ የመጣችሁ መግዛት ወይም ከሌላ ሄዳችሁ መግዛት አላበረታታም እና እኔ የራሴን አመለካከት ነው በእግረ መንገዱ እያሳወኩኝ የማልፈው እነዚህን እቃ ደግሞ እንዴት ነው የምናገኘው ብላችሁ ጥያቄ ለሚሆንባችሁ ውድ የተከበራችሁ የኢትዮ ኮሚዳ ቻናል ከስተመሮቼ በዩትዩብ ዲስክሪፕሽን ቦክስ ላይ የተለያዩ የዌብሳይት የአፕሊኬሽን ሊንኮች፣ በኤግዛምፕል የቴሌግራም ቻናል፣ የዋትሳፕ ሊንክ እና የተለያዩ የቫይበር አለ የኢንስተግራም ሁሉንም ሊንኮችን አስቀምጫለው። ከዛም ባሻገር ስልክ ቁጥር የምትፈልጉ ካላችሁ ዘጠና ሰባት ፕላስ ዘጠና ሰባት አስራ አምስት ሁለት ዘጠኝ አምስት አምስት አስራ ስድስት ሰባ ስድስት በዚህ ቁጥር ታገኛላችሁ። ወይም ታምፔል ስሰራ በታምፔሉ ላይ ቁጥሬን አስቀምጣለሁ፣ በዛ ቁጥር መሰረት ታገኛላችሁ። ከዚህ በፊት ግን ኢትዮጵያ ውስጥ ያሉ የሚያግዙኝ ቁጥራቸውን አስቀምጬ ነበር። በዛ ቁጥር፣ በኢትዮጵያ ቁጥር ማለት ነው። በዛ ቁጥር ግን እንዳደውሉ ከዛ ሰው ጋር ትንሽ በሆነ ስህተት ተቆራርጫለሁ። ከዚህ በፊት ለከስተመር ኦርደር አድርስልኝ ብዬ ያው የዛሬ ሰው ታማኝ ሰው የለም፣ እና በዛ ምክንያት እሱን እንትኑን ምናልባት ታምፔሉን ምናልባት ላወርደው እችላለሁ። ይህ በዛ በኢትዮጵያ ቁጥር እንዳትደውሉ የራሴን ቁጥሬን ይቅርታ ስላዛቀኩባችሁ፣ እንዳትደውሉ የራሴ ቁጥር አስቀምጣለሁ። ወይም እናንተ ቀጥታ ባስቀመጥኩት አንዳንድ ከስተመሩ ስለማታውቁ ነው ይህንን መልእክት የማስቀምጠው ማለት ዩቱብ ዲስክሪፕሽን ቦክስ ላይ የቴሌግራም ቻናሌ ማግኘት የማታውቁ የቱጋ እንደሆነ ማግኘት የማታውቁ ጉድ የተከበራችሁ ከስተመሮች ስላላችሁ ነው። ቁጥሬን ሆነ እንደዚህ የምናገረው ማለት ነው። ግን ቀጥታ በተቀመጠ በዩቱብ ዲስክሪፕሽን ቦክስ ላይ በተቀመጠ በዋትስአፕ ሊንክ የገብታችሁ ብታናገሩ በጣም ለእኔ የሚቀለኛል ማለት ነው። ስለዚህ ውድና የተከበራችሁ እንደዚህ ጽድት ያለ በጣም ያማምሩ የዘመናዊ የሆኑ እቃዎችን በየ ጊዜ ይዤላችሁ የምመጣ ይሆናል። እንደምትወጡት ተስፋ አረጋለሁ። ደግሞ ወዳችሁ ፈቅዳችሁ የምትገዙኝ የምታበረታቱኝ በርችልኝ የምትሉ ጅገር ጊ አመሰግናለሁ። አምሳ ሎሚ ለአምሳ ሰው ጌጥ ነው፣ ለአንድ ሰው ሸክም ነው እንደተባለ እኔ ብቻ ምንም ማድረግ አልችልም። እናንተ ደጋግ የሆናችሁ ኢትዮጵያውያኖች፣ ኤርትራውያኖች ካልደገፋችሁኝ የሰው እድገት የሰው ለውጥ የሚያስደስታችሁ ቅን ቅን ይሆናችሁ አሉ። አሁን እኔ የሶሻል ሚዲያ የጠቀምኩኝ የራሴ የሆነ አላማ አለኝና እንደኔ አይነት ሰዎች ያገኛሉ ብዬ ነው። እኔ ፍጹሞኛ አይደለም አለኝ። በተለዩ ሄዋዎች አሉ፣ ደጋግ ሰዎች አሉ፣ ውስጣቸው ቅን የሆነ ፍቅር የሆኑ ሰዎች ሰላም የሞላባቸው በቃ አለደ እንዲ ሄዋዎች ለሰው ክብር ያላቸው በቃ ሰው ልጅ በሙሉ እንደ እኔ እኔ ሰው ነኝ አይደል እን እንደ ራሱ ህይወት የሚያይ እኔም ሰው ነኝ፣ ያም ሰው ነው። በቃ ለሰው ልጅ ክብር ያለው ሰዎች ብዙ፣ በዛም ልክ መጥፎች አሉ። እግዚአብሔር ይመስገን፣ እነሱ ደግሞ ጌታ ልቦና አይስጣቸው። እና እንደዚ አይነት ሰዎችን ለማግኘት ነው ወደ ሶሻል ሚዲያ መጣውኝ። ሶሻል ሚዲያ ስንመጣ ደግሞ የሚሳደቡም አሉ። በጣም ምን ደግሞ የሚያስደስቱት ከቤተሰብ መውለድ ቋንቋ ነው እስከምንል ድረስ ምን አገኛቸው ሰዎች አሉ፣ ብዙ የበሰሉ አስተዋዮች፣ ፍቅር የሞላባቸው፣ ደስታ የሞላባቸው፣ ሰላም የሞላባቸው ለሰው ያላቸው መለካከት በቃ ለየት ያለ ሰዎችም ስላሉ እንደዛ አይነት ሰዎች ደግሞ ያበረታቱኛል። ታበረታቱኛላችሁ ብዬ ተስፋ ረቃለሁ። እኔ እንደዛ ናይ ሰዎች ነው የምፈልገው። ውድ የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች ዛሬ እንደዚህ ጽድት ያለ በጣም የሚያማምሩ በጣም ነው የሚያማምረው እቃ እናንተም የራሳችሁን ሀሳብ አስተያየታችሁ ማስቀመጥ ትችላላችሁ። በተለይ ግን እነዚህ አሁን እነዚህ ሀራራዎች ምናምን እንደነገርኳችሁ ባለውበት ሀገር ነው ማድረስ የምችለው። እናንተ ከፈለጋችሁ ወደ ኢትዮጵያ ካርጎ ማድረግ ትችላላችሁ። በአሁኑ ጊዜ ግን እኔ ወደ ኢትዮጵያ ካርጎ አላረግም። አንዳንድ እነዚህ እቃዎች አሁን ይሄ ኢትዮጵያ ውስጥ አለ የሌለውን አለ እያልኩኝ ያለውን ደግሞ የሌለውን የለም እያልኩኝ ያለውን ደግሞ አለ ያልኩኝ ነው እየነገርኳችሁ ያለሁት። ምናልባት ኢትዮጵያ በሚከፋፈል እንትን ድርጅት ውስጥም ካገኘውን ደግሞ የትኛውን ባላችሁበት ቦታ ኦርደር ማት ከማድረስ ወደ ኋላ አልልም። ነገር ግን ከኢትዮጵያ እናንተ ያላችሁበት ቦታ ዲሪቨሪ ሲደረግ የዲሪቨሪውን ህሳብ እራሳችሁ ነው የምትከፍሉት ማለት ነው። ስለዚህ ማለት ግልጽ አድርጌ ነው ስራ መስራት የምፈልገው።

ያው እንደዚህ አይነት ነገር ደግሞ ስትሰራ አብዛኛው ጊዜ ቪዲ ቮይቸር ምናልባት ሊቭ ከገባሁኝ ሊቭ ላይ ሆኜ ላስተዋወቅ እችላለሁ። እቃ ቡና አልጠጣውም፣ ለዛ ነው የሚያዛግገኝ። ቡና ስጠጣ ደግሞ ልቤን ያመኛለሁ። ለምን እንደሆነ አላውቅም። ልቤን በጣም ያመኛው ቡና ትቻለው ሰሞኑ። ስለዚህ ዛሬ ደግሞ ትንሽ ድብርም ብሎኛል። እሁድ ነው ቀኑ። ቪዲዮ የማረግበት ቀን እሁድ ነው። እስኪ ነቃነቃ አድርገው። ይህንን ቪዲዮ ከጨረስኩ በኋላ ራሴ። ስለዚህ ውድና የተከበራችሁ የኢትዮ ኮሜዲያ ቻናል ቻናል ቤተሰቦቼ እንዴት ናችሁ? በድጋሚ እነዚህ ማስተዋወቃቸው እቃዎች ተመችቷችኋል ወይ? አሳብ አስተያየታችሁን በኮሜንታችሁ ማስፈራችሁ እንዳትረሱ። ሁል ጊዜ አዳዲስ የቤት እቃዎችን ይዤላችሁ ልመጣ ይሆናል። በተለይ እቃዎች ደግሞ የምለቀው ተመሳሳይ አደለም። ሁል ጊዜ የምለቅላችሁ ቪዲዮ ለየት ያለ የቤት እቃ አይነቶች ናቸው ምለቅላችሁ ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦች እውነት ላይክ ሰብስክራይብ ሼር ስለምታረጉ ብዙ ደጋግ ሰዎችን አይቻሉኝ እጅግ ከርቅ ያመሰግናለኝ እነዚህ የማሞቂያ እቃዎች በተለይ አራስ ቤት ለመሄድ እንደዚህ እንግድነት ለመሄድ ድሮ በአገልግል ነው ፍትፍት ነው የሚባለው በእናቴ እንትን ፍጥረት ስትፈተፍት ራስ ቤት ስትሄድ ነገር ስትሄድ በአገልግል ነው እና የአገልግሉ ደግሞ እንትን ያደርጋል። ያ ምግቡ ይቀዘቅዛል። ስለዚህ በአገልግል ፋንታ እነዚህ ራራዎች የምትጠቀሙ ምግቡ በቃ እንደነበረው እንደ ሰራችሁ ትኩስ እንደሆነ የፈለጋችሁበት ቦታ ደርሳችሁ እንደ አዲስ ትኩስ እንደሆነ ከፍታችሁ ታቋድሳላችሁ ማለት ነው ምግቡን። እና ለዚህ ለዚህ እነዚህ ሀራራዎች የሚባሉ የራሳቸው የሆነ በምትፈልጉት ሳይዝ እና መጠን አለ። ኦርደር ማድረግ ትችላላቸው። እንደዚህ ውብ የሆኑ ድስቶችን፣ ሳህኖችን ተመሳሳይ ቴብል ላይ ወይም ቢፌ ውስጥ ስናስቀምጥ ውበት እንዲሰጥን የሚያረጉ እቃዎች በተመሳሳይ ከለር። ኤግዛምፕል ይሄ አያችሁ ከትንሽ እስከ ትልቅ ወጥ ማቅረቢያ ነው። ምግብንም ቀለል ባለ ስቶቦች ማብሰል ትችላላችሁ። ጭስ በማይነቃበት በጥንቃቄ መስራት ትችላላችሁ። ስለዚህ ለወጥ ማቅረቢያነትም ለመስራትም የሚጠቅም የእቃ አይነት ነው እና ዛሬ እንደዚህ ጽድት ያለ ዋው የሚያስብሉ የተለያዩ የእቃ አይነቶችን ነው ይዤላችሁ የመጣውኝ እንደምትወጡት ተስፋ ኢትዮ ኮሜዲያ ቻናልን ከወደዳችሁ ላይክ ሰብስክራይብ፣ ሼር በማረግ አበረታቱ። ባትወዱም እንኳን ላይክ አርጉ፣ ሼር አርጉልኝ። የወደዳችሁ ደግሞ ኮሜንትም አስተያየትም አስቀምጡልኝ፣ ደካማ ጎኔንም ንገሩልኝ። ስለዚህ ዛሬ ቆይተ ሄድ ይመስላል። በድጋሚ ውዷን እናት ኢትዮጵያ ሀገራችን እግዚአብሔር በአራቱ ማዘን ሰላም ያርግልን እያልኩኝ ለሰው ልጅ ሁሉ እግዚአብሔር ሰላሙን ያብዛለን። ስለዚህ ዛሬ ቆይታ ይመስላል በቀጣይ ደግሞ እንደዚህ በተለያየ በቤት እቃዎች እስከምንገናኝ ድረስ መልካም ጊዜ የሆንላችሁ ውድና የተከበራችሁ የኢትዮ ኮሚዲያ ቻናል ቤተሰቦቼ እነዚህን እቃ እንዴት ነው የምናገኘው ብላችሁ ጥያቄ የሚሆንባቸው በድጋሚ በዩቱብ ዲስክሪፕሽን ቦክስ ላይ የተለያዩ የሶሻል ሚዲያ አፕሊኬሽኖች የአፕሊኬሽን አይነቶች አሉ ኤግዛምፕል ዋትስአፕ እና የቴሌግራም ቻናል ቫይቨር እና ኢሞ ኢንስትግራም በዚህ ገብታችሁ እነዚህን ማስተዋወቀው እውቃ ለብቻ ሹርት ስክሪን በማንሳት ወይም የምትፈልጉትን የቃ ቁጥር አይነት ይህን አክል እቃ ነው የምፈልገው ብላችሁ የዚህ አክል እቃ ዋጋ ስንት ነው በማለት በመጠየቅ እነዚህን ማስተዋወቃቸውን እቃ ማግኘት ትችላላችሁ። ስል ቁጥሬን ካምፔል ወይም ጨምሬ ለጥፋለሁ በዛ በስል ወሳባለ ይሟለ ከፍታችሁ ማንኛውም አይነት የእቃ አይነቶችን ዋጋ መጠየቅ ትችላላችሁ። ስለዚህ ዛሬ ቆይታ ይሄን ይመስላል። በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እየሆንላችሁ ዛሬ ቆይታ በዚህ ያበቃል። ቻው ቻው እያልኩኝ መልካም ጊዜ በሌላ ቪዲዮ ደግሞ በጣም የሚያማምሩ በተለያየ በቤት እቃዎች እስከምንገናኝ ማለት ነው ቆይታዬን ይመስላል። በድጋሚ መልካም ጊዜ ኑላችሁ። ውድና የተከበራችሁ የኢትዮ ኮሚዳ ቻናል ቤተሰቦቼ ቻው ቻው።